ዋዋዋው የቡታጅራ ሽልጥልጥ ወንዶች ምን አይነት ሴት አውሎች ናቸው እዛ የሚሉት ሌላ እዚህ የሚሉት ሌላ የምር ሰርፕራይዝ አደረጋችሁት ልደቱን ዋው እረች የምን አይነት ማፈሪያሷስ እንደው መቼም አንዴ አይን አውጣ ሆና አንዴ ባለጌ ሆና፣ አንዴ ስድ ሆና አንዴ ጋጦጦ ሆና ሚዲያ ላይ ወታ የሰው ባላ ፍቅርአለውኝ የኔ ካልሆንክ እያለች ነው የናንተ አጃቢ መሆን ግን አያሳፍርም። አሁን ቡቹ እዛ ጋር ሌላ የምትለው እንዴት ባለ ትዳሩ እንዳፈቅራለሁት ያለሽ ብለሃል እዚህ ጋር ደግሞ አንድ አይነት ልብስ ለብሰህ መጣህና፣ ረ ማጀብ ባይዘዊ ጠቅላላችሁን ሰማንያ እስካልቀደዱ ድረስ ሁላችሁንም እንዳላችሁ ሩታ መክሰስ ትችላለች። በአጠቃላይ እዛ ክሩ ውስጥ ያላችሁ ማለት ነው። ምን አይነት እርክስክሶች ናችሁ በፈጣሪ። ነውር በቃ ምንም ቡታጅራ ነውር የሚባል ነገር የለም። እንዴት ባለ ትዳር ወንድ የልጅ አባትን ወንድ ገና በፍቺ ያልተለያየን ወንድ አፈቅሮአለኝ የፍቅር ጥያቄ ያቀርብለታል ወይም ብላ ሰርፕራይዝ ስታደር ልታደርገው እዛ ውስጥ እንዲህ በቃ እንደዚህ ጋጦጦንን እንቅርኛ ኢትዮጵያውያን። ረኔ ለእናንተ አፈርኩ። ረኔ ለእናንተ አፈርኩ። ጂሰስ ክራይስ ረ ምን አይነት ጉደኞች ናቸው በፈጣሪ። ሰላም ግን ሁላችሁም ውድ ቲዩብ ቻናል ተከታታዮች በአለም ዙሪያ የምትገኙ ኢትዮጵያውያን ጉዳችሁን እያያችሁ ነው? ጉዳችሁን እየሰማችሁ ነው? ታዲያ እንዴት ነው ሰው ትዳር የሚይዘው ሴት ዋስት ሁሉ ወንዱ እንዴት ነው ትዳር የሚይዘው? ሰው በትዳር ላይ ሌላ ወንድ አፈቅርሃለሁኝ እየተባለ ወይም በትዳር ላይ ሌላ ሴትን አፈቅራለሁኝ እየተባለ እንዴት ነው ምን አይነት ዝሙት ነው እያስተላለፋችሁልን ያላችሁት? ምን አይነት የዝሙት ስራ ነው የምታስተላልፉት? አንድ ወንድ እንዴት ነው ለሁለት ሴት የሚሆነው? አንድ ወንድ እንዴት ነው ሁለት ሴት አግብቶ የሚኖረው? ትዳሩን ሳይፈታ እንዴት ነው እሱ ሌላ ትዳር ሌላ ፍቅር ሊቀበላችሁ የሚችለው? እረ እናንተ ምን አይነት ነውረኞች ናችሁ? እንደው በፈጣሪ ምን አይነት ቤተሰብ አልባ ትውልድ ነው! ቡታጅራ ያለ ዩቲዩበር በአጠቃላይ ቤተሰብ የሌለው ከጓሮ የበቀሉ ችግኞች እንዴ! መስራትና መስራት ብቻ ገንዘብ እንደው እፍረቴ መቼም ድራማ ነው ወይንም ደግሞ ፕራንክ ነው አትሉንም? እሱ አይን አውጥታ እያለቃቀሰች አፈቅሯለሁ እያለች ይህን ያህል ጊዜ ዋጋ የከፈልኩለትን እያለች ልታጅቧት እዛ ጋ መታችሁ? የምር ልደቱን ልታከብሩ ወይስ የምር አራት መቶ ሀምሳውን ልታከብሩለት? አልገባንም፣ አልገባንም። ምን አይነት ምን አይነት እልምጥምጥ እንደ ሸለምጥማጦች ናችሁ! ወንዶቹ ምን አይነት ሴት አውሎች ናችሁ! እንዲህ ጂሰስ ክራይስት የዛሬውስ፣ እንደው ሰስፔንስ አደረጋችሁንና ለነገ አሳደራችሁን። አብርሃም አይንአይኗን እያየ ልትቀበለው ወይስ አትቀበለውም ብላችሁ ሰስፔንስ አደረጋችሁ ለነገ። ሰውን በፕሮግራም አስያዛችሁ። በስማ እንዴት ደስ የሚል ስራ እየሰራችሁ ያላችሁት! ምን አይነት የጋጥ ወጥነት ስርዓት ነው? አሁን ይሄ ምን አይነት ምን የሚሉት ስርዓት ነው? አሁን ይሄ በፈጣሪ እንደው ትንሽ ምን የሚባል የላችሁም? እንደው ለናንተ በቃ ግርግር፣ ወከባ፣ ጸብ ለናንተ ቢዝነስ መስሪያ ይሁን። ምን አለ እንደው፣ ምን አለበት እንደው ብትደበቁ፣ እንደው አልፈልግም፣ አልመጣም። ፕሮ የአብርሃም ደስታ ከትዳር ላይ ሌላ ሴት ጋር መሄድ ነው። የአብርሃም ደስታ የሚያስደስታችሁ እንዶው ብሩክና አቤልስ እንደ አንድ አይነ አውጦች ቤተሰብ አልባዎች ናቸው። የእዩና የቡቹ እንደገና ደግሞ ያኛው ትናንትና ብዙ ስለ ሄርሜላ ብዙ የማይገቡ ነገሮችን ሲናገር የነበረ ዛሬ ደግሞ የሩታን ማን ነው የሄርሜላ የሄርሜላን የፍቅር ጥያቄ ለማቅረብ እንዴ! ምን አይነት ክሩ ነው ግን ቡታጅራ ክሩ ይህ በግ ደግሞ ማን ነው? በግ የምታደርገው ምን አይነት የማይረባ ከብት ነው? ለነገሩ ሁላችሁ አጠቃላይ ክሮች፣ ከብቶች አይደላችሁ የማትረቡ? ለምንም የማትሆኑ ለወላ ለትዳር አትሆኑ፣ ወላ ለአዳር አትሆኑ። ጂሰስ ክራይስት ምን አይነት ህይወታቸው የተበለሻሸ ብሽቅጥቅጥቅጥ ያለ ህይወትን ያላቸው የቡታጅራ ሰዎች ሀይባይ ሚያጡ ምን አይነት መልእክት ነው ለትውልድ እያስተላለፉ ያሉት? እንዴ ይሄ ሰው እኮ ባለ ትዳር ነው፣ እናንተ የልጅ አባት እኮ ነው እሱ። እኮ ትዳሩ ጋር ለመታረቅ እየተሽረጠለጠ ባለበት ሰዓት ላይ እንዴት ነው ተራ መንገደኛ ሴትን አምጥታችሁ፣ እቺ ቤተሰብ ተቆጪ ተቆጣጣሪ የሌላትን ሴት አምጥታችሁ የፍቅር ጥያቄ ተቀርብለት ጀማው ተሰባስባችሁ ሰርፕራይዝ የምታደርጉት እናንተ ነውር አታቁም ማለት ነው። ለእናንተ ዩቲዩብ በቃ ቆሻሻ ነገር ሆነላችሁ ማለት ነው። እንደው ዩቲዩብ ላይ ቲክቶክ ላይ ስትመላለሱ እንደው ጀብዱ የሰራችሁ መሰላችሁ እኮ እናንተ። አረ መዋረድ፣ ኧረ መዋረድ፣ መዋረድ፣ መዋረድ። ታዲያ ለምን እንደዛ ከሆነ ወንድ ለወንድ ሴት ለሴት ለምን አትጋቡም? በቃ አልሸሹም ዞር አሉ እኮ ነው የምትፈልጉት እሱን ከሆነ ተጋቡ በቃ። ቡታጅራ ውስጥ እ የሰው ባል ሳይፋታ የልጅ አባት ባለትዳር ሄደሽ አፈቅሯል ወይም ብለሽ ከምትይ ወንድ ለወንድ ለምን አትጋቡም? ሴት ለሴት ለምን ት በቃ ይሄ ነው የምታስተላልፉት መልዕክት። ሌላ ምንም ነገር የለው። ያናደደኝ ምን እንደሆነ ታውቃላችሁ? የእሷ መርከስ ሳይሆን የክሩ መርከስ። እንደው አንገታቸውን አለመድፋታቸው እዚህ ቦታ ላይ ኖ በፍጹም መገኘት የለብኝም ቲሸርት አንድ አይነት ለብሼ እዛ ጋር መገኘት የለብኝም ማለት ሲገባቸው አንድ አይነት ለብሰው ጥሩ ነገር ሰርፕራይዝ ያደረጉት ይመስል ደስታን እንፈልጋለን ብላችሁ እንዴ! አረ እናንተ ተደበቁ በእግዚአብሔር። አረ እናንተ ምን አይነት ምን አይነቶች ናቸው? በፈጣሪ እንደው እኔ ይሄንን ቢዝነስ ነው ብያለሁ። እኔ ይሄንን እውቅና ወይም ድራማ ነው ወይንም ደግሞ ገንዘብ ነው ብዬ አልለውም። ይቅርታ አድርጉልኝና መቼም እኔ እንጃ እኔ እንጃ እውነት ይሄ የሚያሳፍር ዘመን ላይ ነው የደረስነው። እጅግ በጣም የሚያሳፍር ዘመን ላይ ሰው ከዛ ይዋጋል። በቀደም ስፖርተኛ ሴት ስፖርተኞች፣ ሴት ለሴት ምንድን ነው እሱ የሚያደርጉ ተብሎ የስፖርት እንትኑ እየተከሰሰ ነው ያለው። እዚህ ጋር ደግሞ እነዚህ ባለ ትዳር ወንድ ላይ ትዳሩ ያለበት የልጁን የወለደ ገና ጨቅላ ልጅ ያለው ወንድ ወጣት ከጀርባ መታ ቅማል ሆና ላዩ ላይ ተጣብቃ አፈቅረዋለውን እንዴ! እውነት እሱ እሺ ሊሆን እውነት እሱ እናንተን በሰላም እና በደስታ ተቀብሎ ተዋት፣ እሷን እሷን ተዋት። እናንተ እውነት እናንተን በደስታ ተቀብሏችሁ ስቆ አጨብጭቦ ይሸኛችሁ ይሆን ወይስ ጦርነት ትከፍቱ ይሆን? እውነት በጣም የሚያሳፍር ድርጊት ነው እየደረጋችሁ ያላችሁት። በጣም የሚያሳፍር እዛ ጋር የሚለው ቡቹ ምንድን ነው ባለትዳሮ እንዳፈቅራለሁ ብለሽ ይኸው እዩ። ነው ማነው የሚባለው የሶሊ ወንድም የሚያፈቅርሻልና ወደ ሌላ ወደ የሚያፈቅርሽ ሂጂ እንጂ እያለ እየተሽለጠለጠ፣ አፈር ብሉ እግዚአብሔር ምስክሬ ነው፣ አፈር ብሉ እናንተ የተዋረዳችሁ። ለነገ ትውልድ የምታስተላልፉት መልዕክት የረከሰ ነገ ቤተሰብ ትውልድ ልትመሰርቱ የማትችሉ ጋጥ ወጦች። ነገ ቤተሰቦቻችሁ እንደው ተውት፣ ተውት እናት አባት፣ እህት፣ ወንድም፣ ቤተሰብ አይኖራችሁ። ቢኖራችሁ እዚህ ላይ ተልመጥምጣችሁ ስለማትመጡ ነገ ሚ የራሳችሁ የጀርባ ህይወት የሚባል ነገር ይኖራችኋል። ዩትዩብ አያጠፋውም፣ ቁጭ የሚል ነገር ነው። ለትውልድ ትውልድ የሚተላለፍ ነገር ነው። ነገ የራሴን ህይወት መስርቼ የራሴን ትዳር ይዤ ልጅ ወልጄ ልጄ ቢያየው ይህንን ነገር አሁን አባዬ የባለትዳር ረ መዋረድ ረ መውረድ ረ መዋረድ። እንደው የአብርሃም ቤተሰቦች እንደው ምን አይነት መልእክት ያስተላልፉ ይሆን? መቼም ያዩታል። ጋሽዬ መቼም ዩቲዩበር ነው ያየዋል ብዬ አስባለሁ። እንደው እናንተን በምን አይነት መልኩ ይቀበላችሁ ይሆን? እውነት በጣም በጣም በጣም የሚያዋረድ የሚያዋረድ፣ ከሴትነት የወረደ የውሻ ውሾች ናት፣ ውሻ ነው ያገኘበት ቀሚስ የለበሰች እኔ እንጃ። በስመ አብ ውሻ እግዚአብሔር ምስክሬ ነው። እናንተ ውሻ ስር የያዘ ውሻ ናችሁ። በአጠቃላይ ባጠቃላይ ከሩ ውሾች እማትረቡ እማትረቡ ለነገ ታሪክ የሌላችሁ የጀርባ ታሪክ ሊኖራችሁ የማይችል ምንም ነገር ባዶች። እዛ ሄዱ ሲባሉ መሄድ እዚ ትናንትና ሩታ ጋር ነበረ እዩ ከካሌብ ጋር እና ከአብርሃም ጋር ዛሬ ደግሞ ሩታ ሄርሜላ ጋር መጥቶ አንድ አይነት ልጅ። ኧረ እናንተ ምን አይነት ማፍሪያዎች ናችሁ? እግዚአብሔር ምስክሬ ነው። በጣም ጥሪዎች ናችሁ። በጣም አልገባችሁም። በጣም የሆነ ትምህርት ቤት አለ። ምን አልተማራችሁም? ትምህርት አልተማራችሁም። ሃይማኖት የሚባል የላችሁም። ምን ሃይማኖት የሚባል ሙስሊሞች እንኳን በዚህ ልክ እንደዚህ አያደርጉም። እንደው ያግቡ እንኳን ቢባሉ አደባባይ ላይ እንደዚህ እርክስ ብለው እንደዚህ አይሰሩም። እውነት ጠቅላላችሁን እንደው ሙስሊምም አይደላችሁም ክርስቲያንም አይደላችሁም ሃይማኖታችሁ ምን እንደሆነ የማይታወቅ ሰይጣኖች ናችሁ። የሰይጣን መልእክት አስተላላፊዎች ናችሁ። የስድስት ስልሳ ስድስት አመላካቾች ናችሁ። እውነት ለመናገር ጠቅላላ ክሩ ማለት ነው። ዛሬ ከዛ ጋር የተገኛችሁ አብርሃምን፣ ሰርፕራይዝ እናርገው ጠይቂው። ኧረ ማደፋፈር ጭራሽ ማ እንዴት እንዲታርጋለሽ ብሎ እሷን መቆጣትና ተይ ማለት ሲገባቸው ያበረታቷታል። ወረወየ ወረወየ ወረ ወየው ተሰቃየ አለ ዘፋኙ። እኔ በዚህ ዘመን ላይ እኔ እንጃ። በስመ አብ ወልድ፣ እንደዚህ ዘመን ደግሞ እረ፣ በተሰቀለው ጌታ በፈጣሪ ምን አለበት ቢቀርባችሁ፣ እናት፣ ምን አለበት ሁሉ ነገር ቢቀርባችሁ፣ እይ፣ ብዙ ነገር አድርጌላችኋል። ስራ ስራ ሌላው ተግባር ሌላ እንዴት ነው አረ እንዴት ነው ወዴት ወዴት ነው እየሄድን ያለ ነው ወገን አረ ወዴት ነው እየረከሰን ያለ ነው እንደዚህ አይን ያወጣ ትውልድን ቆሜ ከማይ እንደው በተሰቀለው ጌታ እኔ እንጃ በስማ አይ ዶንት ኖ ማርያምን ዛሬ ደግሞ ይበልጥ ማለት የሷ አይነ አውጣነትን ኦኬ አውቀናል በቃ አንድ አይነ አውጣናት ረክሳለች ወድቃለች ተዋርዳለች ዘግጣለች የነዚህ ደግሞ ለምን እናንተም ቀሚስ ለብሳችሁ ስርስሮ አትርመጠመጡ? ምን እናንተንም እኮ ነጋጂ የመድሃን ያለም ያለ መንፈስ ቅዱስ አሐዱ አምላክ የወንድ ምን አይነት የወንድ ጥረት፣ ምን አይነት የስዳደግነት አስተዳደግ ነው? ቡታጅራ ውስጥ ያደጉት? ምን ስዳደግ አስተዳደግ፣ ስድ የሆነ አስተዳደግ። ከእናንተ ጋር አብሬ ከመውረድ ብላ ነው ያቺ የተንቢ ድራሹ አይጠፋው። ድራሻችሁን ያጥፋ፣ በፈጣሪ ምን አይነት ባለጌዎች ናቸው? ሰው ምን ይለናል ብለው ሼም የሚባል የሌላቸው እንዴ! ተከታይ በመድኃኒዓለም ስም አረ እኔ እኔ እኔ እኔ እንጃ። በስመ አብ በስመ አብ እውነት፣ የዛሬው ደግሞ እጅግ በጣም የሆነ እሷን፣ አንዴ በቃ እንዳልኳችሁ ነው። ለምደናታ እንደው አይኗን አፍጣ እንዴ አረ፣ ወይዬው በዚህ በኩል እንዴት እንዴት ያለሽ! በዚህ በኩል በይ፣ ነጋሪው አረ፣ አረ፣ በዚህ የሚገኝ እውቅና፣ በዚህ የሚገኝ ገንዘብ፣ በዚህ የሚገኝ ስራ፣ እግር ለምን አይበላ? አስር እግሩ ለምን አይበላ? ለተሰቀለው አይን አውጥቶ እንደዚህ እንደዚህ ረክሶ እንደዚህ ተዋርዶ የሰውን ባል እንደው እሺስ ብሎሽ እሺስ ቢልሽ እውነት አብረሹ ተተኚው ሕፃኑ ልጅ እያሰብ አብረሹ ትተኝ ይሆን ሕፃኑ ልጅ ትንሽ አይሸቀጥጥሽም? ትንሽ ሕፃኑ እንዴ! ነገ እኔም እቀማለኝ። ነፂስ ነፂ ደግሞ በቀደም ዕለት የተሰጣትን ስጦታ ልትመልስ መታለች፣ ዛሬ መልሳለች። ይሄ ቦጌ ቀሚስ አምጥታ ሰጠቻት ልጅቷ ድራማ ስትሰራባት፣ ዛሬ ጭራሽ ድራምናቸት አብርሽ እንዴናክ ምናምን ነገር ልጁን እንደው በጣጠሳችሁት እኮ እንደው የሆነች ኮመንት ምን አለችኝ የአብርሃምን እንትን ቆርጦ አካለ ስንኩል ማድረግ ነው እሱ ምን አደረገ የእኔ እናት እሱ ወልድ ነው ሴቶቹን ነው እንጂ መድፈን ሴቶቹን ድፍን አድርጎ ኧረ በመድሃኔዓለም እናንተ ምን አይነት እኔ እንጃ ዛሬ ለመናገርም ቃል እያጠረኝ ነው ወላ ሁላ? ሙሉ ውን ሁላ እንዴት ነው ሳስፔንሶኝ ማይሆነ ወደ እሷ አፋን ወጥታ ስክት ተነፍስና እሱ የሚመልሰው መልስ ነበር የጠበቅሁት። ግን ሰስፔንስ ያደረጉት ይሄንን ጅል ህዝብ እነሱ ጅል በጎቾ ነው ለነገሩ። እኔ እንጃ ማለት አይ ዶንት ኖ። እኔ ምኑን አይተው ምኑን ወደው አረ ወይኔ አረ ወይኔ አረ ወይኔ አረ ወይኔ በዚህ አይነት እነዚህ ከተማ ቢሆኑ የከተማው እንደ አዲስ አበባ ውስጥ ቢሆኑ እነዚህ ባለ እንትኖች አይተርፉም በቃ አንዴ አይን አውጥተው ስለወጡ እፍረት የሚባል ስላልፈጠረባቸው እፍረት የሚባል ስለሌላቸው በቃ ማንንም ነገር ምንም ነገር ከማድረግ ወደ ኋላ አይሉም እንዴት የሚያሳፍር ተግባር ነው እባካችሁ እንዴት የሚያሳፍር ስራ ነው እውነት ታዲያ በዚህ ዘመን እውነት ፍቅር አለ ይባላል? ፍቅርማ፣ ሌላሉ ፍቅር እግዚአብሔር ብቻ ነው። የሰው በሰው ላይ እንደዚህ ፍቅር የለም፣ በአጠቃላይ የለም። እንደናንተ የረከሰ የረከሰ የዘቀጠ ትውልድ ከምናይ በተሰቀለው ጌታ፣ እናንተ የወረዳችሁ ባለጌዎች፣ እንደ ቡታጅራ ደግሞ ወይኔ። ሌላስ ቦታ በእርግጥ አለ፣ ሌላ ቦታ ማይቻለው የዚህ ደግሞ እንደው ባለትዳር ሴት ሰከሉ ጌታ እናንተ ጤነኞች ናቸው ግን ወይንስ የሆነ ሰይጣን በልቷቸዋል? እዛ አካባቢ የሆነ ወረርሽኝ፣ ባለትዳር ላይ የሚያሳይ ወረርሽኝ ገብቶባቸዋል። አስነክታን ነው እንዳትሉ መቼ ፈልጋችሁ እየሄዳችሁ አስነክታነው አድርጋብን ነው ትክክል አይደለም። ከራሱ ጋር አይደለም፣ ከራሷ ጋር ከራሳቸው ጋር ናቸው፣ ከራሳችሁ ጋር ናቸው ግን ፈልጋችሁ አውቃችሁ የምታደርጉት ነገር ነው። ምክንያቱም ቤተሰብ የሚባል ስለሌላችሁ፣ ምክንያቱም ከጀርባችሁ ነገ መኖርን የሚባል ነገር ስለማታሰቡት፣ የዘቀጣችሁ የወረዳችሁ ስለሆናችሁ በጣም ነው የሚያሳፈረው። በጣም ነው የሚያሳፈረው። ለማንኛውም በጣም ነው እንጃ። በስማም እንደዛሬ ደግሞ እኔ አንገቴን የደፈውበት